ሀይሜ ሀይሚ ሀይሚ ሀይሚ ሀይሚ ሀይሚ ሀይሚ ሀይሚ ፍ ኧረ ምን ምን እናደርግሽ? ምን ይሻለሻል? እንዲ ይሄን ሰውዬ እንደ እርግፍ አድርገሽ ውልቅ አድርገሽ ብትጥው ምን አለበት? እንዳልተፈጠረ ብትቆጥሪው ምን አለበት? የዋህነትሽን ተጠቅሞ አንቺን ወደ አልሆነ ወጥመድ እየከተተሽ ነው ይሄ ሰውዬ። ምን ይሻለሻል? ለምንድን ነው ይሉንታ የሚያጠቃሽ ሀይሚ በጣም ይሉኝታ እያ ጠቃሽ ነው። እውነቴን ነው ምልሽ። እባክሽ ትጎጃለሽ። ይሄ ሰውዬ መርዝ ነው። ይቅርብሽ። አታገኝው። ደከመኝ እንዴ። ይሄ ሰውዬ እኮ ቀስ በቀስ እኮ እሷ ይሉኝታኝ ነቷን ሰው አክባሪነቷን፣ የዋህነቷን እየተጠቀመ እኮ ማለት ነው ቀስ እያለ እየሰረሰረ ገባ። እንዲ ጭራሽ እስከዚህ ድረስ እስከዚህ ጭራሽ ሀብል እስከ ማድረግ ድረስ እንደዚህ። እረ እኔ መቼም አልጠበኩም ይሄንን። ሰላም ሰላም፣ እንዴት ናችሁልኝ? ውድን የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ፕሊዝ፣ ቻናል ሪፖርት ስለተደረገብኝ ማለት ነው። እና አንድ ነገር ልንገራችሁ ዛሬ። እውነት ለመናገር እኔ እንጃ ምን ማለት እንዳለብኝ ማለት ነው እንግዲህ በማወቅም ቢሆን ባለማወቅ ሀይሚ ተሳስተሻል። ዛሬ ይህን ሰውዬ ማግኘት የለብሽም፣ ይጎዳሻል፣ ይጎዳሻል ሀይሚ። እንግዲህ ብሩኬ ከመጣ ወደ ኦንላይን ኦሬዲ ዛሬ አራተኛ ቀኑ ነው እና አሁን እሱ ያው ያለበት ሁኔታ ምን እያሰበ እንደሆነ፣ ምን እየሰራ እንደሆነ እግዚአብሔር ነው የሚያውቀው። ግን ደና እንደሆነ እኔ በማውቅበት መንገድ አውቅ ያለሁኝ ደና ነው፣ ጤንነቱ ደና ነው ያው አንዳንዴ ከነገሮች ገለል ልበል ብዬ ነው ብሏል። እንደነገርኳችሁ ቀን ያው ከጆሴ ጋር ውርተን ነበርና እሱ ደና እንደሆነ ያው ሰምቻለሁ። ግን ዛሬ ግን ይቀራል ብዬ አላሰብኩም። ይመጣል ብዬ ነበር ያሰብኩት። በቃ ዛሬ ከሀይሚ ጋር ይመጣሉ። የሚመጡበትን አይዲያ ግን አላቅም ብዬ ነበረ። ዛሬ እንግዲህ ሀይሚ ከዳኒ ጋ መታለች። ከዳኒ ጋር መታ እንግዲህ እኔ ግን ቤተሰቦቼ እኔ የሆነ ነገር አለ ብዬ ነው የማስበው። ሀይሚ በደህናዋ አይደለም እንደዚህ ያደረገችው፣ በቃ የሆነ ችግር አለ። እግዚአብሔርን እንደው ዝም ብላ እዚህ ድረስ ይዳፈራት ዝም አትለውም። እውነቴ ነው የምላችሁ፣ እዚህ ድረስ ተዳፍሯታል። በጣም ነው የተዳፈራት ዛሬ። ስለዚህ የሆነ ሀይሚን የሆነ ችግር ውስጥ ሊያስገባት እንደሆነ ወይም ደግሞ የሆነ ብቻ የያዘባት ነገር አለ፣ የሆነ የሚያስፈራራባት መንገድ አለ እንጂ ሀይሚ በሰላማ በጤና እንደዚህ ሲያደርግ ዝም አትለውም። ዛሬ እንግዲህ ሀይሚ የመጣችሁ ትላንትና፣ ያው እንግዲህ ከሶሲ ጋር መታለች። ዛሬ የመጣችሁ እንግዲህ ያው ሰው ያለችው ዳንኤል፣ እንዴት እንደዚህ ታደርጋለህ? ካንተ ይህንን አልጠብቅም ነበር ሶሲ ጋር ፍቅረኛ እያለች ሶሲ ፍቅረኛች ፍቅረኛ እያለች እኔን ሌላ ነገር መመኘት ወይም ደግሞ በሌላ ማሰብህ ትክክል አይደለህም፣ እና ይህንን ነገር አቁም። ትክክል እንዳልሆነ ልነግረውን የመጣሁት ነው ያለችው። ይህን ነገር መናገር ስላለብኝ ነው ነ ያለችው። ሲጀመር እኮ ነግረሸዋል ሃይምዬ አንቺን እንደማትፈልገው አንቺ ከሱ ጋር ምንም አይነት ነገር ሪሌሽን መጀመር እንደማትፈልጊ አንቺ የራስሽ ህይወት እንዳለሽ ከብሩኬም ጋር መጣላት እንደማትፈልጊ ነግረሽዋል አይደለም? ስለዚህ ዛሬ ተመልሶ እሱ ጋር መሄድ አይጠበቅብሽም ነበረ። ይህን ሰውዬ መቶ ሜትር ራቂ ብያሻለሁ። ሀይ መቶ ሜትር እንዴ! እሷ ያው በሰላም ለመነጋገር አክብራው እንግዲህ ያው አክብራውን የመጣችው የዋህናት ሙኛ ሙኝናት፣ እያታለላት ነው ያለው ሰውየው፣ ግን እሷ አልገባትም። በሸመም ይሁን በምንም ባለማወቅም ባወቅ በማወቅም ዛሬ እሷ ሌላ ነገር እያናገረችው ስለ ሰው እያናገረችው ስለ እሷና ስለሱ ግንኙነት ጥሩ እንዳልሆነ እያናገረችው እሱ ጭራሽ የሆነ ከምንም ነገር ሳይቆጥረው የእሷን ንግግር ሊያዳምጣት እንኳን ሳይፈልግ ሀይምዬ፣ ስጦታ ይዤ ልሽ መጥቻለሁ፣ ሰፕራይዝ አለኝ ምናምን እያለ ይላላጣል። ወይኔ እንደ ጨጓሪ እንደ ተላጠ ዛሪ ወይኔ። እሷ ታው እያለችው ማለት ነው። እንደዚህ እያሾፍባት፣ እንደዚህ እየቀለደባት እራሱ አይሆንም እያለች ግን ታደርጋለች። ለምን ይህ ሰላም ይመስላችኋል? ዓይንሽን ጨፍኒ አላት። ፈቃደኛ አይደለችም ግን፣ ሰውድሽ አታከብሪኝም ወይ ምናምን ብሎ ሼማ ሲዞ በሼም ዓይኗን እንድጨፍን እንድትዞር አደረገ። ጭራሽ ይባስ ብሎ አንገቷ ላይ ሐብል አሰራ። ፀጉሯን ደባበሰ። ሀይምዬ ምናምን እያለ ፀጉሯ ሊዳብስ ይሞክራል። ፊቷ ደስተኛ እንዳልሆነ ፈልጋ እንዳልሆነ ፊቷ ላይ በደንብ ነው የሚያስታውቀው። ግን ማህተቡን አሰረላት። እኔም ማውቃት ሀይሜ ወይም ደግሞ ሀይሜ ትክክለኛዋ ኖርማሏ ሀይሜ ብትሆን የሆነ ነገር ይሄ ሰውዬ ምንም የሚያስፈራራበት መንገድ ወይም ደግሞ አስገድዷት ካልሆነ ንገሩኝ እስኪ፣ እንዴት ነው ያንን ማህተብ ከአንገቷ ላይ በጭቃ ያልወረወረችው? የድሮ ሀይሜ ብትሆንት አንገቷ ላይ ተተውብ ነበር አንገቷ ላይ በጭቃ ከአንገቷ ላይ ትወረውርለት ነበር የፊቱ ላይ ከዛ ጥላው ትሄድ ነበር። ግን እሳ ይሄ ለእኔ አይገባም ነበር እኮ ይሄ ኩለ ሶሲ ነበር። ብቻ ነው ዝም ያለችው። ስለዚህ ፊቷ ላይ ደግሞ ፍጹም ደስታ እንደሌለ የሆነ ነገር እንዳለ ፈልጋ እንዳልሆነ በደንብ ያስታውቃል። ዳኒ እየሰራ ያለው ስራ ግን ትክክል አደለም። ዋጋ ያስከፍልሃል መነኝ ምክንያቱም ምን እያረክ እንደሆነ ሀይሚን አስገድዳሃት ከሆነ እንደዚህ ያደረግከው ነገጧት፣ ብሩኬ ይደርስባታል። እውነት ትወጣለች፣ ተደብቃ አትቀርም። ከዛ በኋላ በዛም ሰዓት አንተ ዋጋ ትከፍላለህ። እንደው ቤተሰቦች ዛሬ ሀይሚን አትናገሯት በፈጠራችሁ እኔ ፈልጋ ወይ ወዳ አይመስለኝም። ፊቷ ላይ ያነበብኩት ነገር አለ፣ የሆነ ችግር አለ፣ መናገር ያልፈለገችው ነገር ግን ምስጢር የሆነ ነገር አለ እንጂ በፍጹም ያንን ሀብል ተቀብላ አንገቷ ላይ አታደርግም፣ ያላንዳች ምክንያት። እሱ እኮ እያስረዳት ያለው ከሱሲ ጋር ስለመለያየቱ፣ ከሱሲ ጋር ስለ ስለማውራቱ ምክንያቱም እሱ እንደሱ አስተሳሰብ፣ አሁን እንደተረዳሁት ከሆነ የእሱ አስተሳሰብ ሀይሚ እምቢ ያለችው ሱሲን አይታ እንደሆነ ወይም ደግሞ ሱሲ ፍቅረኛው ስለሆነች ነው። ግን ምንም አይመለከታትም እኮ ሀይሚ ስለና፣ በቃ እናንተ የእውነት በሀይሚና በብሩኬ ምክንያት ሳይሆን የተለያያችሁት ሲጀመር አልተለያያችሁም። ሙድ እየያዛችሁ ነው። ተከፍሏችሁ የሰራችሁት ስራ ነው፣ በደንብ ተደርጎ ሀይሚና ብሩኬን ለማጣላት እየተከፈላችሁ፣ ብር አለ እያስመሰላችሁ ነው ልጆቹን። ይኸው እስኬታችሁ ጫፍ ላይ ደርሳችኋል ። ምክንያቱም አሁን ይሄንን ሲያይ ደግሞ ብሩኬ ሀይሜን ውስጥ የማያነባት ከሆነ ሀይሜን የማይረዳት ከሆነ አስባችሁታል፣ የሚፈጠረውን አስባችሁታል። ከሶሲ ጋር ይመጣሉ። ምን አለ ትሉኛላችሁ? ወይ ከሶሲ ጋር ይመጣል፣ ወይ ከሌላ ሴት ጋር ይመጣል። ምክንያቱም እሷ ፈልጋ ነው ብሎ ነው የሚያስበው። ከዛ እነዚህ ሁለት ልጆች ሁኔ ፍቅር ወዴት እየሄደ ነው ያለው? ወዴት ነው የሚሄደው? እናንተ መሳ ላይ ይከብዳችሁም ይሄንን እውነትን ነው የምላችሁ ዛሬ ሀይሚ ፊቷ ላይ ትክክል አይደለም፣ የሆነ ችግር አለ። በቃ ሀይሚን በቃ ያላትን ሁሉ እንድታደርግ የሆነ ያቀደው ሴራ ወይም ደግሞ የጠነሰሰው ጥንስስ አለ። ዳኒ ሀይሚ ያላንዳሽ ምክንያት እንደዚህ ያልሆነች። እውነትን ነው የምላችሁ ፈጣሪ ሆንሽ ሀይሚ፣ የእውነት ቻዩ እንግዲህ ሌላ ምንም ልልሽ አልችልም። ምክንያቱም ራቂ፣ ራቂ፣ ራቂ፣ ራቂ ከዚህ ሰውዬ ራቂ ተባልሽ ግን አላቅም። ወደሽም ቢሆን ሳትወጂ፣ ፈቅደሽም ቢሆን ሳትፈቅጂ፣ አውቀሽም ቢሆን ሳታውቂ አላቅም፣ ግን ምንም ምንም ምንም ልታስታውያ አልቻልሽም። ከዚህ ሰውዬ ልስርቅ አልቻልሽም።